ውድ የደስታ ፊልሞች ተከታታዮች እንደምንቆያችሁ፣ ዛሬ ደግሞ ደስ የሚሉ የፍቅር ታሪኮችን ይዤላችሁ መጥቻለሁ። ሰብስክራይብና ላይክ እንዳይረሳ። ወደ ታሪካችን። ክሎር የተባለች አንዲት ቆንጆ ሴት ከአንድ ባለ ሀብት ጋር መንገድ ላይ ትጋጫለች። ነገር ግን እሷ የጎዳና ተዳዳሪ ስለነበረች ምንም ነገር እንደሌለው ይነግራትና ወደ ጉዳዩ ይሄዳል። በአጋጣሚ ግን እዛው አካባቢ ፍቅረኛው ስለነበረች እሷን ሰፕራይዝ ያደርጋታል። ነገሩን የሚከናወነውን ሁሉ ክሌራ ቆማ ትመለከታለች። ፍቅረኛውም ከእሱ የተሻለ ስራ ያለው ሰው ጋር እንደምትፈልግና እሱን ማግባት እንደማትፈልግ ነግራው ትሄዳለች። በዚህም በጣም ተበሳጭቶ ቀለበቱን ለክሌራ ቀለበቱን ሰጥቷ ትሄዳል። ክሌራም ቀለበቱ ለእሷ እንደማይገባት ልትነግረው ስትፈልግ ዘበኛው ግን አላስገባ ይላታል። በድንገት ምሱ ሲወጣ ይሄ ቀለበት ለሷ እንደማይገባት ነግራው ሰጥታው ትሄዳለች። ታዲያ እሱም ምሳ ሊጋብዛት እንደሚፈልግ ይነግራታል። የለበሰችው ልብስ እንኳን ሳይጠየፍ አብሯት ምሳውን ይበላል። ወዲያው ግን ድሮ ፍቅረኛው የነበረችው ሀሴት ከአለቃው ጋር በመሆን ወደዛ ምሳ ቤት ትገባለች። ወዲያውም ክሌራ አንድ ሀሳብ ይመጣላትና ላደረገላት ነገር መክፈል ስለምትፈልግ የድሮ ፍቅረኛ ወደምትገኝበት ሆቴል አብሮ ለመሄድ ይስማማሉ። በዛ ውስጥም ክሌራ በጣም አምሮባትና ተውባት የድሮ ፍቅረኛው ይህን ስትመለከትም በጣም ትቀናለች። እነሱም ሀሳባቸው ስለተሳካ በጣም ደስ ብሏቸው ሻምፓይናቸውን ይጠጣሉ። አብሮ መደነስ ይጀምራል። በዚህም ቅጽበት ውስጥ ግን ሁለቱም ጥሩ ስሜት እየተሰማቸው ነበር። አንዳቸው ለአንዳቸው ጥሩ ስሜት ላይ እያሉ ግን የድሮ ፍቅረኛው ትመጣና ልታናገረው እንደምትፈልግ ትነግረዋለች። እሱም እጇን በመያዝ አንድ ቦታ ላይ ያናገራት እንደሚፈልግ ዞር አርጎ ያናገራታል። በዚህ መሀል ግን ክሌራ ነገሩ ምንም ስላላማራት ተነስታ ልትወጣ ስትል ትመለከታታለች። የሰውየው ማለቅ መጣና ከኋላ መጥቶ ይናገራታል። ነገሩም በጣም ያስጨንቃታል። እሷም እንዲለቃት ብትጠይቀውም ሰውየው ግን ጉልበት መጠቀም ይጀምራል። ወዲያው ይመጣና እሱ በቦክስ ብሎ ከዚህ በኋላ አጠገቧ እንዳዲስ ይናገረዋል። ወዲያም ደህና ነሽ እንዴት ነሽ? በጣም ይቅርታ ትቼ ስለሄድኩኝ ብሎ ይላታል። እሷም በጣም እንደምታመሰግነው ትነግረዋለች። ወዲያው መልካም የሆነ ልቧን ስለተመለከተም ፍቅረኛው እንድትሆን ይጠይቃታል። ወዲያውም ይሳሳማሉ። የዛሬው የፍቅር ታሪካችን በዚህ ተጠናቀቀ። የተለያዩ የፍቅር ታሪኮችን ስለማቀርብላችሁ ሰብስክራይብ እና ላይክ እንዳይረሳ።